ሰላም አሊኩም ረህመቱ ላይ በረካቱ፣ የልጅ አህመድ ቲቪ ቻናል ተከታይ፣ ሰላም ናችሁ? እኔ ደህና ነኝ። አሁን ደግሞ የማሳያችሁ ሌላ ቦታ ነው። አሁን ካሳየዋችሁ ብዙ የማይረቅ እዛው፣ ሁለት ሶስት አራት ቢት አካባቢ የሚለያይ ነው ማለት ነው። ይህ እንደምታዩት ይሄ ግሪን ኤሪያ መውጫው ነው ማለት፣ ፊት ለፊት የተዋት ማለት ነው። ይሄ ቤቷችናት። ይው አልኩም፣ እንደምታዩት እንደዚሁ ታስሯል። ግርፍ ነው። ይሄው እንደምታዩት መውጫ ሁሉ ው ብሏል ማለት ነው። በሲሚንቶ ተሰርቷል። ይሄው ከላይም ኮርኒስ አለ። ይሄው ይህ ሳሎኑ ነው። ያው እንግዲህ ዲዛይኑ ነው የሁሉም። ስንት በስንት ነበረ? ስንት በስንት ነበር? እንትኑ ሀያ በሰባት ነጥብ አምስት ከአንድ በኩል ረዘም ብለው ከአንድ በኩል አጠር ያለ ነው። በተፈጥሮ ዚህ አካባቢ ተመሳሳይ ነው። ለዛ ነው ክፍሎቹም አንድ አይነት የሚሆኑት። እንደዛው ቤት እንዲያሳየኋችሁ። ይሄ ሚኒ ናት ሚኒ እንትናት። ይሄ ረዳት ሳሎን የምትባለው አናት። ይሄ ደግሞ ይሄ ሳሎኑ ነው። ሰፋ ያለ ነው እንደምታዩት። በር ተገጥሟል። በቃ ይሄ ደግሞ ኮርኒስ ነው። እንደምታዩት በሚያምር ሁኔታ ተሰርቷል። ምንድነው አሁን ይሄ ቤት የሚቀረው ጅብሰን ብቻ ነው እንጂ ሁሉ ነገር አልቋል። እንዲናት የአልጋ መኝታ ክፈላቸት እ እንደምታዩት ይሄው ሁሉም ነገር አልቋል። ይሄ ኮልደር ነው። ይሄ ደግሞ የእቃ ክላስ ነው። ይቺ ምንድን ናት? ይቺ ሻወር ክላሷ ናት። አያችሁ። አሁን ይሄ የቀረው ምንድን ነው? ሶስቱ ክፍል በር አለው። ሶስቱ ክፍል ከንቱኗ ውጭ ማለት ነው ከሻወሯ ውጭ በርም አለ ሁሉ ነገር አልቋል። የሚገርማችሁ ይሄ እና የሚቀረው አሁን እንደምት እንደማሳያችሁ ጅብሰም ጅብሰም ተሰራ ፊኒሽንግ አለቀ ማለት ነው። ወደ ውጭ ደግሞ ስንሄድ ሰርቪስ ተሰርቷል። ይሄው እንደምታዩት ይሄው ግርፍ ሁሉ ተሰርቷል። ይሄው የሽንት ቤት ሁሉ አልቋል ይሄ መግባት ብቻ ነው። ይኸው እችን ትናታ ቺ ሰርቪስ ናት እና በምታዩት በሚገርም ሁኔታ ተሰርቷል። ከእናንተ የሚጠበቀው መግዛት ብቻ ነው ማለት ነው። ይኸው በቀኛው በኩል ደግሞ መሳሳያችሁ ይሄ ነው። ይህን ይመስላል። ዋጋ ስንት ነበር? ሁለት ነጥብ ሁለት ማለት ነው ዋጋ እና በዚህ የምትደፍሩ ካላችሁ ያስፈልገኛል ብላችሁ የምታስቡ ካላችሁ ቁጥር እናስቀምጥላችኋለን። በእሱ መደወል ብቻ ነው። ከደላላ ነፃ ማለት ነው። ገብቷችኋለን? እና ነው ይኸው፣ በጣም ያምራል። በዛ እና በተመሳሳይ ቅድም እንደሳየኋችሁ ይሄ አስራ ስምንቱ ሜትር ነው። አዎ ይኸው ከዛ ያው ደግሞ ቀጥሎ ያለው ይሄ ወደ ላይ የሚያስኬደው ሀያ ነው። ቆይ እሱን ሀያ ሜትሩ አሳያችኋለሁ። ከውጭ ምን ምን አይነት ገጽታ እንዳለ አሳያችሁ። ይኸው ይሄ አስራ ስምንቱ ነው ብለናል። ይወጣለት መንገድ ማለት ነው ህጋይ ነው። ይሄ ደግሞ ይኸው ከውጭ ሲታይ ይሄ ነው የሚመስለው። ይኸው ይሄ ቤት ይሸጣል። ለጥፋው አለኝ ብታያቸው ነገሩ ከውጭ ስታዩት ቤቷችን ናት ማለት ነው። አጥር ታጥሯል፣ ሁሉም ነገር እንግዲህ አስጎምቻችኋለሁ። ይሄ አስራ ስምንቱ ከሆነ ደግሞ ሀያውን ደግሞ ላሳያችሁ። ቻንስ ነው ይሄ መንገድ መኖሩ፣ ለቡኑ ለቡኑ አይከፋም ይሄው ይሄ 20 ነው። 20 ሜትሩ ወደ ላይ ዘላቅ የሚወጣ መንገድ ነው ይሄ። ይሄ ደግሞ ያሳየዋቸው አስራ ስምንቱ በጣም ቻንስ ነው። የሚገርም ቦታ ላይ ያለው የምትገዙ ካላችሁ ኮንታክት አድርጉን። እና ባይ ባይ ለማለት ሞክራለሁ።